ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ወደ አቤ ፊደል አካዳሚ በሰላም መጣችሁ እያልኩኝ አቤ ፊደል አካዳሚ ሁሌም የአማርኛ ቪዲዮዎችን እየሰራ ይገኛል። ቪዲዮዎቹ ደግሞ ከሆሄያት ምስረታ ጀምረን አሁን ቃላት ምስረታ ላይ ገብተናል። ተቃላት ደግሞ አረፍተ ነገር እያልን ሌላ ደግሞ ትልልቅ ቪዲዮዎችን የምንሰራ ይሆናል። ቪዲዮ ደግሞ ሁሌ እንዲደርሳችሁ ሸር ላይክ እና ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ትምህርቱን ኦንላይን መማር ለምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ እናንተ በሚመቻችሁ በተለያየ ሶሻል ሚዲያ አማራጭ መማር ትችላላችሁ። በሚመቻችሁ ሰዓት ሁሌም እየሰጠን እንገኛለን። ቤተሰብ ሁኑ። ላለው ዛሬ ወደ ትምህርቱ እንገባለን ቀጥታ በባለፈው ያለውን ያላያችሁ ያንን ብታዩ ሞር የበለጠ ደግሞ እንዲገባችሁ ይሆናል። እሺ እንቀጥል። እዚ ጋር ስንጀምር አ ና ና ከከረረ ሲነበብ አጠናከረ ይሆናል። አጠናከረ አጠናከረ ብለን እናነባለን። እዚህ ደግሞ አ። ስ ቀ ቀ ደ ደ መ መ ሲነበብ አስቀደመ ይሆናል። አስ ቀ ደ መ አስቀደመ። ኦኬ እዚ ጋ ደሞ አ አ

ራ ራ ቀ ቀ መ መ ሲነበብ አጠራቀመ ተብሎ ይነበባል። ጠራ ቀ መ አጠራቀመ። ኦኬ እዚህ ጋ እንገባለን። እዚህ ደግሞ መመ ግግ ባ ባ ባ ት ት ሲነበብ መግባባት ባባ የሚለው ይደጋገማል ማለት ነው። መግባባት መግባባት እዚህ ደግሞ አ አ ሰ ሰ ል ል

ስ ት ት ሲነበብ ምን ይሆናል? አናብስት፣ አናብስት። ኦኬ። እዚህ ጋር ደግሞ ሽ ሽ ም ም ግ ግ ል ል ና ና ሲነበብ ሽምግልና ይሆናል። ሽምግልና ሽምግልና ብለን እንጠራለን ማለት ነው። ኦኬ እዚህ ጋር ደግሞ ተ ተ መ መ ጣ ጣ አሁንም ጣ ጣ ኝ ኝ ሲነበብ ተመጣጣኝ ጣጣኝ የሚሉት ይደገማሉ ማለት ነው። ተመጣጣኝ ተመጣጣኝ። ኦኬ። እዚህ ጋር ደግሞ ማ ማ ህ ህ በ በ ራ ራ ዊ ዊ ሲነበብ

ሳምራዊት ይሆናል። ሳምራዊት ሳምራዊት። ኦኬ፣ እዚህ ጋር ደግሞ ተ ተ ከ ከ ታ ታ ታ ይ ይ ተከታታይ ተከታታይ ታታይ የሚሉት ይደጋገሙና ተከታታይ የሚል ይሰጠናል ማለት ነው። ኦኬ እዚህ ጋር ደግሞ መ መ ሰ ሰ ል ል ጠ ጠ ን ን ሲነበ ምን ይላል? መሰልጠን መሰልጠን መሰልጠን የሚል ይሰጠናል ማለት ነው። ኦኬ እዚህ ጋር ደግሞ ተ ተ መ መ ሳ ሳ ሳ ይ ይ ሲነበብ ተመሳሳይ፣ ተመሳሳ ይ፣ ተመሳሳይ እዚህ ደግሞ

እዚህ ጋር ደግሞ እርር ግግ ኛ ኛ ሲነበብ እርግጠኛ እርግጠኛ እርግጠኛ የሚል ይሰጠናል ማለት ነው። ኦኬ እዚህ ጋር ደግሞ አ አ ገገልል ጋ ጋ ይቺ ማለት ነው። ጋ ይ ይ ይ ሲነበብ አገልጋይ ይሆናል። አ ገል ጋ ይ አንድ የለድ ገማትችን ይቺ አ ናት አ ገ ገ ል ጋ ይ አገልጋይ ኦኬ ድ ን ቅ ነ ሽ ድ ን ድንቅነሽ ብለን እናነባለን ማለት ነው። ኦኬ አሁን አንዴ በአግድም ደግምላችኋለሁ ተከታተሉኝ። መጨረሻ ነው። አጠናከረ አጠናከረ። መግባባት፣ መግባባት፣ መግባባት

አጠራቀመ አጠራቀመ ሽ ም ግ ል ና ሽምግልና ሽምግልና መ መ ሰ ል ጠ ን መሰልጠን መሰልጠን ድ ንቅነሽ ድንቅ ነሽ ድንቅ ነሽ ቤተሰቦችን ለዛሬ ያለን ትምህርት እዚህ ላይ ያበቃል። ቀጣይ ደግሞ አሪፍ አሪፍ የሆኑ ቪዲዮዎችን ሰርች እመጣለሁ። እንዲሁም ቪዲዮዎች እንዲደርሳችሁ ደግሞ ለሸር ሰብስክራይብ እያደረጋችሁ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ትምህርቱን ኦንላይን መማሪያ የምትፈልጉ ደግሞ በተለያዩ ሶሻል ሚዲያ አማራጭ እየሰጠ እንገኛለን መማር የምትፈልጉ በሚመቻችሁ ሰዓት እናስተምራለን። ከታች ባለው ስልክ እየገባችሁ እኛን ማግኘት ትችላላችሁ። እኛም እናንተ ተቀብለን የምናስተናግድ ይሆናል። ደህና ሁኑልኝ። መልካም ጊዜ ተመኘሁላችሁ።